ሁለትም አንድም ሶስትም አንተ ሶስትም አንድም ቁጣና መውደድም አንተ ብቸኛና ብዙ ሁሉም እንዲገዙ አንተ ብዙና ብቸኛ የማታንቀላፋ ዓለሙ እንዲተኛ አንተ የሰማይ ሰማዩ አንተ የባህር ባህሩ አንተ የፍቅር ፍቅሩ አንተ ተስፋ ለበድን አንተ አፍ የማታስከድን አንተ በዚህ ሲሉህ በዚያ አንተ ሙሉ ደስታ አንተ ሙሉ ቦታ እስመ አልቦ መገን ሥላሴ፣ ተመስገን። አንተ ኩላሊቴን የምትመረምር ባታገኝብኝም አንድ ድንቅ ታምር እንድኖር ሰጠህኝ ሌላ የቀን ክምር ተመስገን። አንተ በቃኝ ስልህ አትሰማኝ፣ ትልቁን ልትሰጠኝ ትንሽ የምትቀማኝ። አንተ ማንም የለኝም ስል ዝም ጭጭ እያልከኝ አንተን እስክይዝህ አንተ ራስህ ያስከኝ። እስመ አልቦ መገን ሥላሴ ተመስገን። ናዘነ ተነጣጥሎ ያለው የቅዱሳን ጸጋ ማርያምን ጋር ረጋ። ነቢያት ይላሉ ፈኑ እዴ ከማርያም እጁ ብቻ ያይደል ሰው ሆኖ ተገኘ እግዜር ከማርያም እግዚአብሔር ከሰው አንድ ሰው ፈለገ። ልቡ እንደ ኢዮብ ነፍሱ እንደ ዳዊት የተመነደገ እንደ አብርሃም ቀና እንደ ኖህ ሐሳቢ እንደ ሙሴ ያለ የአገር ልጅ ሰብሳቢ በተግባሩ በስም ንጉስም ቅዱስም ሁሉንም የሆነ እግዚአብሔር አየ፣ ለመንግስቱ ለየ። ከሔዋን ዘር ሔዋን ያልበላች ፍሬዋን እግዚአብሔር ለየ፣ በማርያም ታየ። እዚህ ጋር ተነጣጥሎ ያለው የቅዱሳን ጸጋ ማርያም ጋር ረጋ እንኳን አልቅሼ ለምኜ ፊትሽ ቆሜ ቃልና አውጥቼ በስምሽ ተማጽኜ የልቤን ጎዳት ታውቂያለሽ እኔ ጥላ ይዤሻላ አፍርንት የነፍሴ ሽከላ ምልጃሽ ፈጥኖ ይደርሳል። ስምሽ ጭንቀት ያስረሳል። ልትራው ስምሽ ልጥራው መዝናኛ አድርጎ ይሠራል። ተነጣጥሎ ያለው የቅዱሳን ጸጋ ማርያም ጋር ረጋ እግዜር ሰው እንዲሆን ዓለሙን እንዲምር! ማርያም ተገኘች የቅዱሳን ድምር፣ የምድር ኪሩቤል፣ የምድር ሱራፌል ወልደ አምላክ መንበር በሁሉ የሞላ ተዘጋጀለት በር። ወላዲታ አምላክ ጌታዬን አሰብኩት ለእናቱ ሲላክ። ኦ ማርያም ትንቢተ ነቢያት፣ ኦ ማርያም ጾመ ሐዋርያት። ከዚህ ሁሉ ዓለም ልቡ ከታበየ አንድ እርሷ ተገኘች ማርያም ርግብየ ርግበየ ርግበየ ርግበየ ልቧ በትህትና ክንፍ ገረድ ልሁን ስትል አምላኳን ስታቅፍ። ይህን አንድ ሚስጥር ተጽፎ ቢያየውም ተደርጎ ቢያየውም ራሱን ይህ ምስጢር ዓለም አይችለውም፣ ዓለም አይገባውም። እሙ ለፀሐዩ ትህትና ነፍሷ ማን ነው የሸመነው የማርያም ቀሚሷ

ስጥሬ ናል ተውሽም መሸሸጊያዬ ይቻለ ዋለቅሽ ምልጃሽ ፈጥኖ ይደርሳል፣ ስምሽ ጭንቀት ያስረሳል። እሙ ለፀሐዩ ትህትና ነፍሷ እሙ ለፀሐዩ ትህትና ነፍሷ፣ ማን ነው የሸመነው የማርያም ቀሚሷ? እንደ ምስኪን ጎንበስ የሰውን ባማበስ ንግሥት ናት ብሎ ሰው ልኳም ቢገምት የጌታዬ እናት ግን እንደ ድሃ ኩርምት፣ እንዴት አባበለች እንዴት አባበለች መለኮትን አቅፋው ይነግራት ነበረ የእግዜርም ሲከፋው ማርያም ቅሩብ ለትሁታን ማርያም ተስፋቸው ለሙታን ልጅ ሰጪ ለመሃን ማርያምን መብራህ መጽሐፉ ማይላል እንቅልፍ የለው ከቶ እግዚአብሔር ግን ተገኘ ማርያም ስር ተኝቶ እንቅልፉን ወሰደው መለኮት በስጋ ያርፍባት የለም ወይ እጇን ለተጠጋ ማን ነው የጎበኘው የማርያምን ማጀት ለራበው ታዝናለች እንደ ልጇ ካንጀት በምን አቦካችው? በምን አቦካችሁ ያንን ዱቄት መና፣ ውሃ ቀድታ ነበር ወይ ወርዶ ደመና? አይባልም ለእርሷ አይባልም ለእርሷ እንጀራና ዳቦ እንዴት ጋገረችው? እሳት አይደለም ወይ የተሸከመችው? ሁሉ ሲራ

አይባልም ለእርሷ፣ አይባልም ለእርሷ፣ የሕይወትን ዳቦ እንዴት ጋገረችው? አይባልም ለእርሷ፣ የሕይወትን እንጀራን እንዴት ጋገረችው? እሳት አይደለም ወይ የተሸከመችው? ይቆያል።